ድብልቅ ይወጣል ይወጣለን። የጴንጤ ቦ ጴንጤ ከነ ስህተቱ የተቻለ ነገር አድርጓል። ስርዓት ያለው አብዛኛው ኦርቶዶክስ ነው፣ ጴንጤ ነው፣ ሙስሊም ነው። ስርዓት ያለው ጴንጤ ነው። በጣም ስርዓት አላቸው። ወጥተው አይሳደቡም፣ ወጥተው ክፉ ነገር አያደርጉም። ቲክታክ ላይ የምናውቀው መዝሙራቸውን ሲከፍቱ፣ በመዝሙራቸው ሲደሰቱ፣ ስለ መዝሙር ሲያወሩ፣ ወንጌል ባለበት ላይ ሲሰበሰቡ ነው። ፍራውን ቤት ግባ ወይ ትረዳለ ወይ ጌታ ይሰበካል። ጸሎት በጣም እያርኩ ነው። ፕሮቴስታንቶች ጠልዩልኝ ስድብ ነው የሚደርሰኝ። በሁሉም ነገር ላይ ስድብ አስተናግዳል በጣም እሰድባለሁ ትላንት የማስፈራሪያ ማት ነው የደረሰኝ። ማስፈራሪያ ማንም በየጊዜው እስላሙ ያደርሰኛል። ከጴንጤ ብቻ ነው ማስፈራሪያ ደርሶኝ የማያውቀው። ፕሮቴስታንቶች በእውነት ጸልዩልኝ። እኔ ኦርቶዶክስ የሚደብር ምላሳለኛ ልወደ አንዳንድ የምናገራቸው ነገሮች ይደብሩኛል። ባልናገር ደስ ይለኛል። ይሄን አንደበት ደግሞ የሚያስተካክለው እግዚአብሔር አምላክ ነው። በእኔ ሞክሬያል በእኔ አቅም አልችልም። ጴንጤ የማኖልበት ምክንያት እናቴ ስለምታሳዝነኝ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ ሕፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። ሚስቴ ስለምትሰደብ፣ ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው። በጌታ የሆኑትን የሚያሳድ አረመኔ ጨካኝ ያለ ኦርቶዶክስ ቤት ጨካኝ፣ አረበኔ በጌታ የሆኑትን አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እነዚህ ጴንጤዎች የተመቱ መሆናቸውን የምታውቀው በፍቅር ነው። እስያሉ እያሉ እየሰበቁ እየሰበኩ የሚጠልፉ በፎንቃ ነው የሚጠልፉ። እኔ አሁን ረግጫቸዋለሁ። ሄደው ወደዛ የሆን አንፈልግም አላሉኝ ና ነው ሰድበናል። ሰ ኦኬ በጣም ነው የምወደ ወንድሜ እና ድብልቅልቁ ይወጣል። እኔ ጴንጤ ብሆን ኦርቶዶክስን ማስተማር አለብን። ኦርቶዶክስ ይህን ነገር ማድረግ አለ። ገንዘብ መሰብሰብ ብቻ አይደለም። በየቤተክርስቲያኑ ገንዘብ ልመና ነው የያዛችሁት፣ ወንጌል አደለም የምሰብኩት። ቤተክርስቲያን አሰሩ፣ ቤተክርስቲያን አሰሩ። ወንጌል ሰው ነው መዳን ያለበት፣ እንጨት ቤት አደለም። ወንጌሏ እየተሰበከ አይደለም። ኦርቶዶክስ ቤተክርስቲያን ስም ለማፍራት ትርጉም የለው። ድንጋዩ አይደለም የሚያድነው፣ የቤተክርስቲያን ድንጋይ አድነው አይደለም። ክርስቲያኖች የሚሰበሰቡበት ማለት ነው ቤተክርስቲያን፣ ሌላ ታሪክ የለው። ይህንን እንኳን አያውቁትም። ሰው ነው የሚድንበት፣ እሱ ላይ አትሰሩ። ይደውት አትሰሩም ወንጌል ላይ አትሰሩም። ተሳዳቢ አፍርታቸዋል። ሙስሊምና ኦርቶዶክስ በተሳዳቢ የተጠለቀለቀ ቤት ነው፣ እኔን ጨምሮ ጴንጤ ቢሆን አይፈቅዱልኝም። ኖ ጴንጤ አይፈቅድ ኖ አልችልም። ዘፋኝ ሆነ ጴንጤ መሆን አትችልም። አይፈልጉ ኖ ነው የሚለ። ይከት ሂድ ወደምትሄድበት ሙስሊምም ዘፋኝ ይወዳል። አልወድም እንዳትል፣ አብዱ ኪያር ምን የመሰለ ዘፋኛችሁ ነው። መሐሙድ አህመድ እልል ያለ ዘፋኛችሁ ነው። አታጭበር ነው። ሙስሊም ዘፈን ይወዳል፣ ኦርቶዶክስ ዘፈን ይወዳል። አታጭበር ነው። ሙስሊምም አለ አባቴ እልል እልል ያሉ ዘፋኝ አላችሁ። ቀመር ሙስሊም ነው፣ እልል ያለ ዘፋኝ ብዙ ሙስሊም ዘፋኞች አሉና አታጭበር። ሙስሊምም ዘፈን ይወዳል፣ ኦርቶዶክስ ዘፈን ይወዳል፣ እንወዳለን አርት ነው። አንድ በጴንጤ ከነስህተቱም የተሻለ ነገር አድርጓል። እኒል። በስራ እንጸድቃለን ለሚባለው መልስ ልስጥ። በስራ ነው የምንጸድቀው። በጸጋ እንጸድቅ ለሚባል ወደ ስራው እንመለስ። ወደ ስራው ስንመለስ ስርዓት ያለው አብዛኛው ኦርቶዶክስ ነው? ጴንጤ ነው? ሙስሊም ነው? ስርዓት ያለው ጴንጤ ነው አለባበስ ላይ ደሜን ያፈሉታል። ከዛ ውጭ ግን በጣም ስርዓት አላቸው። ወጥተው አይሳደቡም። ወጥተው ክፉ ነገር አያደርጉም። በስራ ራሱ በአምልኮ እነሱ ነው ያሉ። መዝሙራቸውን ነው የሚከፍቱት። ቲክታክ ላይ የምናየው ነገር ነው። ቲክታክ ላይ የምናውቀው መዝሙራቸውን ሲከፍቱ፣ በመዝሙራቸው ሲደሰቱ፣ ስለ መዝሙር ሲያወሩ፣ ወንጌል ባለበት ላይ ሲሰበሰቡ ነው ማለ ጴንጤዎቹ ፍራውል ወንድሜ ነው ፍራውን ቤት ግባ፣ ወይ ትረዳለህ ወይ ጌታ ይሰበካል። እነ እውነቱን ተናገር ቤት ግባ፣ እነ ኤርሚያስ ቤት ወይ ትሰበካል ወይ መዝሙር ትሰማለ። ሌሎች የጴንጤ ወንድሞቼን ፔጅ አምጣ አለ፣ ላምባዲና የሚባል ወንድም አለኝ፣ መዝሙር አለው ወይ ጽድት ያለ ጨዋታል። አሁን ጴንጤዎችን ረገጣ ያለው እኛ ቤት ሮማንን አምጣት፣ ተራጋጭ ናት። ጂጂ ክያ ዝሆኗን አምጣ ተራጋጭ ናት። እኔ ያለው ያው እናትም ላይ ልጆችም ላይ ምናምን ባልደረስ ተራጋጭ ነኝ። ማን ነው ፍሬ የምትባል አምጣ ተራጋጭ ናት። ኦርቶዶክስ ቤት ታዩ የተባለ ተራጋጭ ናት። ማ አምጣ ተራጋጮችን በሙሉ ዊድሮን የምትባላለች ተራጋጭ ናት። አሁን ሶሻል ሚዲያ ላይ የምታያቸው ኦርቶዶክስ ተራጋጭ ተራጋጭ ተራጋጭ ከተወሰኑ ሰዎች ሌላ ተራጋጭ። የቤት ኪራይ ደረሰ እያሉኝ ነው። እኔ እኮ ኢትዮጵያ አደለም፣ ምኖሮ። ኢትዮጵያ የምኖር መሰራችሁ? ምድረ ለማኝ እኔ እኮ ምድራዊ ገነት አሜሪካ የምትባል አገር ነው የምኖረው። ምድራዊ ገነት የምትባል አሜሪካ ወለያለሁ ረጸዳባል ምድራዊ ገነት የምትባል አሜሪካ ነው የምኖረው። ሰው እንለያያለ። ስለዚህ በሙሉ ተራጋጮች ያለው ኦርቶዶክስና እስላም ቤት ነው። እስላም ቤት ተራጋጭ አለ። ኦርቶዶክስ ቤት ተራጋጫል። ይሄ ነገር መቀየር አለበት። ኦፍ ኮርስ ኦፍ ኮርስ፣ እኔም እግዚአብሔር ጸሎት እያረኩ ነው። ጸሎት በጣም እያረኩ ነው። በተለይ ፕሮቴስታንቶች ጠልዩልኝ። የስድብ መንፈስ ትክክለኛ መንፈስ አይደለም፣ አላምንበትም። ይከብዳል አንዳንዴ። ስጋ ስትለብስ በጣም ከባድ ነገር አለ በጣም ከባድ ነገር አለ። ስጋ ስትለብስ ብዙ ስድብ ነው የሚደርሰኝ። በሁሉም ነገር ላይ ስድብ አስተናግዳል። በጣም እሰደባለሁ። ይህ ቃል የለኝም። በጣም ነው የምረገጠው፣ እግዚአብሔር በሚያውቀው። ትላንት የማስፈራሪያ ማዕት ነው የደረሰኝ፣ ግን ቀና ብሎ የሚያይኝ የለም። ማስፈራሪያ ማንም በየጊዜው እስላሙ ያደርሰኛል። ከጴንጤ ብቻ ነው ማስፈራሪያ ደርሶኝ የማያውቀው፣ እመቤቴ በምታውቀው ከኦርቶዶክስ ይደርሰኛል። ከብልጽግና ይደርሰኛል። ከኦነግ ይደርሰኛል። ከህዋት ይደርሰኛል። ከአማራ ፋኖ ይደርሰኛል። ከማይደርሰኝ የለም፣ በቃ የማይደርሰኝ ማስፈራሪያ የለም። ቦታ ስለማልስብ ምድረሽን ታምን ማመጣን ብዬ ስለማስብ ነው እንጂ በየጊዜ ስድብና እንትን አስተናጋጅ እንዲሆን ዮኒ ማኛ አታመጡ ግን ማንም ሽንታ ምንም አያመጣም እኔ ላይ። እግዚአብሔር እንደ ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ደሞር ባዳል ለራሱ አይጸልይም እንኳን ለኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ፣ የስድም መንፈስ ከውስጤ እንዲወጣ ፕሊስ ጸልዩልኝ። ኦርቶዶክስ ይረግጥሃል እታ ለራሱ አልጸልይ ለራሱማ አልዳንም። እንኳን ይልያደን ለራሱ አልዳንም። አብዛኛው አልዳነም አልዳነም እና በእውነት ነው ምል። በጣም በጣም የሚያሳዝን የሚያሳዝን ነገር ነው ያየሁት። ከነ አባባሉ የዋሸውን ላሳያችሁ፣ እዚህ ጋር ላሳያችሁ። የዋሸውንማ ልደት የተባለው የዋሸውን ላሳያችሁ ዶግማ ማለት እምነት እንደሆነ ሳያ እሱ ትክክለኛ ትምህርት ነው ብለው ዋሸ። ቃሉ የግሪክ ሲሆን ፍቺው እምነት ማለት ነው የሚለው ዋሸ። እኖና ማለት ስርዓት መሆኑ ዶግማ ማለት ትክክለኛ ትምህርት ነው አለ። እምነት ነው የሚለው ኦርቶዶክስ የምትለው እምነት ነው። ዶግማ ማለት ኦርቶዶክስ የምትመራበት ትምህርት እምነቷን እኔን ውሸታም ለማስባት መጥቶ ሲለፈልፍ ነበር። ዋሸ ዋሸ። ይኸው እንግዲህ አሉ የግሪክ ሲሆን ፍቺውም እምነት ማለት ነው ይላል። ቅኖና ማለት ደሞ ስርዓት ማለት ነው። ትውፊት ማለት ደሞ ይኸው አፈወየ ከሚለው የጌዝ ቃል የወጣ ሲሆን እርሱን ትርጉሙ ውርስ ቅብብል ማለት ነው ይላል። ይህን እንኳን እየዋሸ ነጠላ ለብሶ ስለመጣ ዘመድኩ ነጠላ ስለለበሰ ብቻ ምን ይባላል? ኦርቶዶክስ ነው። ሙስሊምና ኦርቶዶክስ ስርዓት የለም፣ ስድብ፣ ማንጓጠጥ፣ ማንቋሸሽ ሁሉ የኃጢአት ጥግ የምንሰራው የኛዎቹ ነው ጥግ ድረስ እንድ ድረስ ዘግናኝ ተሳዳቢ ያለው ወይ ኦርቶዶክስ ነው ወይ እስላም ነው። ዘግናኝ ተሳዳቢ ያለው ኦርቶዶክስ ነው ወይ እስላም ነው። ቼክ አርጉ። ጴንጤዎቹን አምጣቸው። ብሪንግ ዋን አምጣ። ጴንጤው ነው የሚሳደበው? ውስጥ ነው የሚጠሩት ቶሎ ብለው ያው ዮዳብ ጉቶ ምን እንደሆነ አይታወቅ። የእሱ ሆዱን ነው የሚወደው። እንትናውን ጴንጤ ጴንጤናት አይፈቷት። ማነው ነው ስሙ እንቁርቲ እንቁርቲያውን ተሳዳቢ አደለች እኛን ትልሰናለች የእኛን ቪዲዮ ትፖስታለች እንቁርቲ ተሳዳቢ አደለች ሲደውን አትሳደብም አትሳደብም ተሳዳቢ እግ ድረስ ያለው ኦርቶዶክስና እስላም ቤት እኔ ኦርቶዶክስ ነኝ የሚደብር ምላሳለኛል ወደ አንዳንድ የምናገራቸው ነገሮች ይደብሩኛል ይደብሩኛል በእውነት ነው ምላችሁ። በጣም ነው የሚያስጠላኝ። ባልናገር ደስ ይለኛል። ይሄን አንደበት ደግሞ የሚያስተካክለው እግዚአብሔር አምላክ ነው። እግዚአብሔር አምላክ ብቻና ብቻ ነው ይህን ማስተካከል የሚችለው። እሱን አምኛለሁ። በእኔ ሞክሬያለሁ። በእኔ አልቻልኩ። በእኔ አልቻለም። በእኔ አቅም አልችልም። ስለዚህ ይሄን ነገር እንድታረጉልኝ እጠይቃለሁ ቤተሰብ። እግዚአብሔር ይችላል። እግዚአብሔር አስተካክል። እግዚአብሔር ምንም አይሳ ነው ምንም አይሳለው ማምላክ እሱን ነገር ለማስተካከል እጸልያለሁ። ያ ስድባቸውን ይውልኝ ከእስር ብቻ ስድብ ሽፉልኝ ኦርቶዶክስ ምርጥነን ምርጥነን እንተዋወቃለን። ምርጥ ምርጥ ስድብና ዘፈን አለን። እኔ ራሱ የምከፍታችሁ ፅድት ፀዴ ፀዴ ዘፈኖች አሉ። ያበደ ያበደ ዘፈን አለ። ነፍስን ሰባተኛ ሰማይ የሚወስድ ዘፈኖች አሉ። አለን ን ምን ታደረገዋለ? የስራው ባህሪ ነው። ማይ ግን እውነት እውነት ብዙ ጊዜ የምቸገርበት ፖይንት አለ። ብዙ ጊዜ አይኖ እውነት ክርስቶስ እንደሆነ አውቃለሁ፣ በጣም አውቃለሁ። እውነት ክርስቶስ እንደሆነ በጣም ገብቶኛል። በጣም ከድሮም ገብቶኛል። ትግሉ ከባድ ነው ትግሉ፣ ስድቡ፣ ምኑን ክርስቶስ ይችለዋል። ክርስቶስ ችሎታል፣ ክርስቶስ ችሎታል። ያንን ሁሉ ውርጅብኝ ችሎታል ክርስቶስ። እኔ ግን የእሱ እንትን የለኝም። ስለዚህ የግድ መቆየት አለብኝ፣ ምክንያቱም ልጆቼንና ሚስቴን ማሰደብ አልፈልግም። ልጆቼ ይሰደባሉ፣ እናቴ ትሰደባለች፣ ሚስቴ ትሰደባለች። ሙሉ ቤተሰቤን የሚችል ጫንቃ የለኝ እንጂ ክርስቶስ ገብቶኛል። እኔ በጥፋቴ ልሰቀል ችግር የለም፣ ለአጠፍቷል ተብሎ ልሰቀል። እኔ ጴንጤም ማኖልበት ምክንያት እናቴ ስለምታሳዝነኝ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ልጆቼ ሕፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። ሚስቴ ስለምትሰደብ ነው። ያንን የሚሸከም ጭንቅላ ጫንቃ የለኝም። ያለ ስም ስም እናት ልጆቼ ይሰጣቸዋል። ምክንያቱም ታዋቂ ሰው ነኝ። ልጆቼን ያዋርዱብኛል። እናቴ ትዋረዳለች። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው፣ ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታቅ ጨካኝ አረመኔ ዲያብሎስ ያለበት ቤት አለ። የጌታ የሆኑትን የሚያሳድ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዛ ያሳደደ የእኔ ልጆች እኔን ይስደቡኝ እኔም ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት እንድታቁት። ስድቡን በጣም ሚዘግንን ቤተሰቡ እኔ ጣጣ የለኝም። ቤተሰቦቼ ግን ሊዋረዱብኝ ስለሆነ እሱን አልፈልገውም። ለዛ ነው የምቆየው ኦርቶዶክስ ውስጥ እንጂ ውስጤ አይደለም። ሰላማችሁ ይብዛ። መልካም ጊዜ